ጤና ይስጥልኝ እንደምን አላችሁ። ለቀን 7 ሰዓት ስፖርት ዜናዎችን መልስ ሙሴ ነኝ። የ24ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ትናንት በተደረጉ ለጨዋታዎች ሲጠናቀቅ ኢትዮጵያ ቡናና ቅዱስ ጊዮርጊስ አሸነፉ። በአዲስ አበባ ስታዲየም ኢትዮጵያ ቡና ወልዳያ ከተማን በረታበት ጨዋታ አሰልጣኝ ገዛይን ከተማ የምንፈልገውን ሶስት ነጥብ ስላገኘን ደስተኞች ነን ብለዋል። የወልዳያቻቸው ንጉሴ ደስታ የተሰጠብን ፍጹም ቅጣት ምት ለመሸነፋችን ምክንያት ነበር ሲሉ ቅሬታቸውን አቅርበዋል። ግርማ በቀለ ተጨማሪ ያለው። ይህ በአዲስ አበባ ስቴዲየም የነበረው የኢትዮጵያ ቡናና ወልዲያ ከተማ ጨዋታ ነው። ጨዋታውን በፈጣን እንቅስቃሴ የጀመረው ኢትዮጵያ ቡና ኳስና መረብን ለማገናኘት የፈጀበት ዘጠኝ ደቂቃዎች ብቻ ነበሩም በአስቻለው ግርማ ላይ በተፈጸመው ጥፋት የተገኘውን ፍጹም ቅጣት ምት ከቅጣት የተመለሰው ጋቶች ፓኑ ማስቆጠር ችሏል። በስታዲየሙ የተገኙት የባለሜዳዎቹ በርካታ ደጋፊዎች ድጋፍ አሰጣጥም ገና በጊዜው በግብ የታጀበ መሆን ችሏል። የኢትዮጵያ ቡና ስፖርት ክለብ እንደ 12ኛ ተጫዋች ለሚቆጠረው ደጋፊ ክብር ሲባል 12 ቁጥር መለያን ከአሁን በኋላ የትኛውም ተጫዋች እንደማይለብስ መግለጹን ተከትሎ 12 ቁጥር የተጻፈበት የትልቅ መለያ ትርኢት ታይቷል። በ12ኛው ደቂቃ ላይም ለየት ያለ ደማቅ አደጋገፍ ተስተውሏል። እስከ 25ኛው ደቂቃ አካባቢ የኢትዮጵያ ቡና ፈጣን እንቅስቃሴ የቀጠለ ቢሆንም ቀስ በቀስ ገን እየተቀዛቀሰ በሁለቱም በኩል ሳቢ የሆነ ጨዋታ ሳይታይ በአንድ ለዜሮ ውጤት ወደ መልበሻ ክፍል ተመልሷል። በሁለተኛው አጋማሽ ወልዲያ ከተማ የአቻነቷን ግብ ለማግኘት ጥረት ያደረገ ሲሆን ሁለት የግብ አጋጣሚዎችን ከመፍጠር የዘለለ ቀጣይነት ያለው እንቅስቃሴ ማሳየት ግን አልቻለም። ይልቁንም ኢትዮጵያ ቡና በሰባት ደቂቃዎች ውስጥ ከፈጣን መልሶ ማጥቃት የተገኘውን ሁለተኛ ግብ በሳሙኤል ሳኑሚ አማካይነት አስቆጥሮ ውጤቱን ወደ ሁለት ለዜሮ ከፍ ማድረግ ችሏል። ሁልጌታ ረጋሳ በባከነው ሰዓት 93ኛ ደቂቃ ላይ ያስቆጠራት ማራኪ ግብ በሜዳው አንድም ጨዋታ ላልተሸነፈ ወልዲያ ከተማ ከባዶ መሸነፍ ታድጓለች። ከጨዋታው በኋላ አሰልጣኝ ገዛኸኝ ከተማ ያገኘነው ድል እጅግ በጣም ወሳኝ ነበር ብሏል። ተዘጋጅተንበት ነው የመጣ ነው። ይህንን ነጥብ ደግሞ እንፈልገው ነበር። ስለዚህ ጥሩ ጨዋታ ነበር ነበር። የወልዲያቻቸው ንጉሴ ደስታ ደግሞ ለሽንፈታቸው የዳኝነት ውሳኔን እንደ አንድ ምክንያት አቅርበዋል። እንዳያችሁት ከመነሻው ፔናልቲ ሰጥቶብናል። ልጆች ትንሽ አእምሯቸው ትንሽ ተበላሽተዋል። ከዛ ውጭ ግን የእኛም የሚድፊልድ አካባቢ ትንሽ ጥሩ አልነበርንም። ከዛ ውጭ ግን ያው ተመጣጣኝ ነው። በድሬዳዋ ስቴዲየም ስምንት ግቦችን ያስተናገደው የቅዱስ ጊዮርጊስና ድሬዳዋ ከተማ ጨዋታ ደግሞ በሻምፒዮኑ አምስት ለዜሮ አሸናፊነት ተጠናቋል። መሀሪምና አዳነ ግርማና ሳልሃዲን ሳይድ አከታትሎ ያስቆጥሯቸው ግቦች ቅዱስ ጊዮርጊስ በሶስት ለዜሮ መሪነት ወደ መልበሻ ክፍል እንዲመለስ አድርገውታል። ከረፍት መልስም በሳልሃዲን ሁለተኛ ጎሉና ፕሪንስ ሰፈርሂኖ ተጨማሪ ግብ ፈረሰኞቹ እስከ ሰማንያ አምስተኛው ደቂቃ ድረስ አምስት ለዜሮ የመሩበትን ውጤት አግኝተዋል። በሰባት ደቂቃዎች ልዩነት በረከት ይስሀቅ አንድ ይሁን እንደ ሻው ደግሞ ሁለት የድሬዳዋ ከተማ ግቦችን አስቆጥረው ጨዋታው አምስት ለሶስት ተጠናቋል። በውጤቱም ቅዱስ ጊዮርጊስ ሲዳማ ቡና፣ ደደቢትና ኢትዮጵያ ቡናን አስከትሎ ዳግም ወደ መሪነቱ ተመልሷል። በዚህ ጨዋታ ላይ የድሬዳዋ ከተማ ደጋፊዎች ለኢትዮጵያ ቡናው አማካይ ጋቶች ፓኖም የይቅርታ መልዕክት ማስተላለፋቸው ታውቋል። ድሬዎችነን በፍቅር እንጂ በጸብ አንታወቅም፣ ጋቶች እንወድሃለን የሚል ባነር በማሰራት ነው ይፋዊ ይቅርታ መጠየቃቸው የተገለጸው። እሁድ በቻይና ያን ጉዞ በሚካሄደው ግማሽ ማራቶን ኢትዮጵያዊ አትሌት ሙስነት ገረመው የአሸናፊነት ግምትን አግኝቷል። 59 ከ11 ሰከንድ በመግባት ማራቶን በማራቶን የአትሌቱ ምርጥ ሰዓት የተመዘገበው ከ3 ዓመት በፊት በህንድ ኒው ዴሊ ነበር። በቻይና ያን ጉዞ ግማሽ ማራቶን ደግሞ ከ2 ዓመት በፊት 59 ደቂቃ ከ52 በመግባት በቻይና ከ60 ደቂቃ በታች የገባ ብቸኛው አትሌት ነው። ሌላው ኢትዮጵያዊ ጽጋይ። አጸዱ ጸጋዬም ከሚጠበቁት ውስጥ ነው። በሴቶች ገነት ያለው አባብል፣ የሻነው እና ሱቱሜ አሰፋ ከኢትዮጵያ የሚሳተፏት ልጆች ናቸው። የመቀሌ ዩኒቨርሲቲ ለዩኒቨርሲቲው ሰራተኞችና ተማሪዎች የስፖርት ማዘውተሪያ በመገንባት አካላዊና አእምሯዊ ጤናቸውን ለመጠበቅ ኃላፊነቱን እየተወጣ መሆኑን ገለጸ። በዩኒቨርሲቲው ዋና ግቢ የተገነባው ጂምናዚየም ከፍተኛ ጠቀሜታ እየሰጠ መሆኑንም ተጠቃሚዎች ተናግረዋል። ስመኝ ወርዳው ተጨማሪ ያለው እዚ ያለው ሁኔታ በጣም አሪፍ ነው። ስፔሻሊ ለሴቶች እንቅስቃሴ ካልማድረግ ለሚመጡ በሽታዎች እሱ ተጋላጭነት ነጻት ነው ማለት ነው። አንዳንዶቹን ለመቀነስ፣ አንዳንዶቹን ደግሞ ማስልን ደቨሎፕ ለማድረግ ይመጣሉ። የመቀሌ ዩኒቨርሲቲ በስፖርት ሳይንስ ትምህርት ክፍሉ አማካኝነት እስከ ሶስተኛ ዲግሪ በሚሰጠው ፕሮግራሙ የስፖርት ባለሙያዎችን ለሀገር እያበረከተ ነው። በሌሎች የትምህርት መስኮች ትምህርታቸውን የሚከታተሉ ተማሪዎችም ሆኑ ሰራተኞች በዩኒቨርሲቲ ቆይታቸው ጤንነታቸውን ለመጠበቅ የሚያስችሉ የስፖርት ማዘውተሪያዎች ተገንብተው ለአገልግሎት ክፍት ሆነዋል። አንዴ እስከ 150 ተጠቃሚዎችን ማስተናገድ የሚችለው ጂምናዚየም አገልግሎት በመስጠት ላይ ይገኛል። ጂምናዚየሙ ዲጂታል የመሮጫ ማሽኖችን ጨምሮ ብስክሌት ባይኮች፣ የሰውነት መገንቢያ መሳሪያዎችና ና የጠረጴዛ ቴኒስ ያካተተ ነው። የሚሰራው ልምምድም በባለሙያ የታገዘ ሲሆን በተጠቃሚዎች ላይ አዎንታዊ ለውጦች እየታዩ መሆኑን ከጂምናዚየሙ ኢንስትራክተር ሰምተናል። ዲስክ መንሸራተት ያለባቸው፣ ቦን ፍራክቸር ችግር ያለባቸው፣ አንዳንድ የተያያዙ ነገሮችን ችግር ያለባቸውን ሰዎች እዚህ መጥቶ ኤክሰርሳይዝ ከሰሩ ኋላ በስራቸው ላይ ኢፌክቲቭሊ እንዲሰሩ እያገዛቸው ነው። የስፖርት ማዘውተሪያው ከአካላዊ ብርታት በተጨማሪ ማህበራዊ ጠቀሜታዎችም እንዳሉት ተነግሯል። ብዙ ጊዜ ውስጥ የሆነ ስፖርት መስራት የተለመደ አይደለም ምናምን እና በጣም የግቢው ደግሞ ስፔሻ ለሴቶች እያበታታ ትርፍ ጊዜያችንን እዚህ ታልፋለን። ከፍተኛ የትምህርት ተቋማት በርካታ ወጣቶች እንደማስተናገዳቸው ከንድፈ ሀሳብ ትምህርት በተጨማሪ ተማሪዎችም ሆነ ሰራተኞች ከሱስ እንዲርቁ ለማድረግ ና የተሟላ ጤንነት ኖሯቸው አምራች ዜጋ እንዲሆኑ ለማስቻል በሌሎችም ዩኒቨርሲቲዎች ተመሳሳይ አቅርቦት ሊኖር እንደሚገባ አስተያየት ተሰጥቷል። አንድ ስፖርተኛ ወደ ሱስ የሚሄድ እድሉ በጣም አነስተኛ ሲሆን፣ ወጣቱ ደግሞ በሱስ እየጠፋ ስለሆነ ይህ ነገር በጣም ጥቅም አለው። እንደ መቀሌ ዩኒቨርሲቲ ሌላም ቦታ መንግስት ትኩረት ሰጥቶ እንዲሰራ ነው ማለት ነው። አብዛኛው ማህበረሰቡ በአሁኑ ሰዓት በማተሪያል እጥረትም ሊሆን ይችላል እና የተለያየ የጫት የምን የምን የአልኮል ማዘውተሪያ ቦታዎች አለ እና እነዚህ ለማጥፋት ደግሞ ሞር ማተሪያሉ የሚሆን አክሰሱ ሲኖር ነው። ኢቢሲ ለቀን ሰባት ሰዓት ያዝናቸው የስፖርት ዜናዎች ተጠናቀቁ። መመለጽ